እንግዲህ በመላኩ ሰርግ ብዙም ጎልቶ የታየ ቪዲዮ አላገኘንምና አሁን ግን እየወጡ ይገኛሉ ማለት ነው። እና እኔ ምዤላቸው መጥቻለሁ ማለት ነው። ከብሩ ጋ ከሁላቸውን ጋር እየቀወጡት ሀይሚ በደንብ ትታያለች፣ እና በጣም ደስ ብሎኛል። የምሬን ነው። ምላቸው፣ ሰላም ሰላም ቤተሰብ እንዴት ናቸው አለው። ሰላማችሁ ይዛ በያላችሁ ውድ ቤተሰቦች አሁንም በአጭር ቪዲዮ መጥቻለሁ። መቸም ስለ ሀይሚ የሆነ አዲስ ነገር ሳገኝ በቃ አያስችለኝም ማለት ነው እና መምጣቴን አልተውም ማለት ነው። እና መጥቼላችኋለሁ። እንግዲህ ለመላኩ መልካም ጋብቻ ብለናል። ሙሉ ቪዲዮ በሱ ይለቀቃል ተብሎ ነበር። እውነት ለመናገር የሆነ ቪዲዮ አይቻለሁ እና ትናንትና ማለት ነው እንግዲህ በሆነ ሰው ተሰርቆ ሙሉ ቪዲዮ ተለቋል። ና የዚያ ሰው ቪዲዮ ደግሞ ብዙ ታይቷል። ከምንም በላይ ወደ መቶ ምናምን፣ ወደ መቶ ሰባ ሰባ ሺ መሰለኝ። ና እንዲያወርደውም ብዙ ሰው እየጠየቀው ነው ማለት ነው። ምክንያቱም ሳያስፈቅድ የሰው ቪዲዮ ሙሉ ጭነዋል። ማን ነበር ዩቱብ ያየ ዩቱብ የሚባልሽ ማለት ነውና ከሰርጉ ላይ ራሱ የልጁ ፎቶ ይመሳሰላል። እሱ ይሆን እንዴ ማለት ካሜራ ማር ሆኖ ሲሰራ ያየሁት ልጅ አለና ዩቱብ ላይ ደግሞ የፖስተው ልጅ ይመሳሰላል እርግጠኛ አይደለውም። እና እሱ ልጅ ከሆነ በጣም ይደብራል ማለት እንዴት ከሰርግ ላይ ሄዶ ሳያስፈቅድ የሰው ሙሉ ቪዲዮ ይለቀል በራሱና፣ ብቻ ግን ሙሉ ለቆት እሱ ጋር ብዙ ታይተዋል። ብዙዎቻቸው አይታችሁት አውርድ እያላችሁት ነበር። እና እንግዲህ ሙሉ ደግሞ በመላኩ ዩቱብ ይለቀቃል ተብሎ ነበረ። የመላኩ ዩቱብ ደግሞ እኔ እንጃ እስኪ ማለት እኔ አላ በምንድን ነው በቲክቶክ አላስገባይ ብሏል። ሌላ ቦታ ነው የሚወስደኝ ማለት ነው። የመላኩና ቻናሉን ላገኘው አልቻልኩም። እንግዲህ ለቁ ቢሆን ብሩክና ሀይሚ ሼር ያደርጉት ነበረና አላገኘውት ለማለት ፈልጌ ነው። ብዙዎቻችሁ በመላኩ ይለቀቃል ብላችሁኛል። ብቻ በጣም ደስ ያለኝ ሀይሚ እየጨፈረች ብዙ ጎልቶ ቪዲዮ አላየንም ነበር። ቦራ ነበር ሁሉም ቦታ ያለ ጎልቶ የወጣና አሁን አሁን ደግሞ ሀይሚ ያለችበት እየጎላ እየወጣ ነውና ደስ ብሎኛል። ስለዚህ ሁለቱን ቪዲዮ ነው ማጋራችሁ ማለት ነውና ለመጀመሪያ ጊዜ ነው ስጨፍርም የሚለዋለሁ እንደዚህ ሀይሚ ማለት በጉራ ገኛ ቲንክ እንደዛ ማለት ነው። እና እንግዲህ ትናንትና የመላኩም የው እኔ ይሄው ቦታ ለቅቄ ያለው እንግዲህ ሀብት ሻንተ ማስብበት ሮጥ ሮጥ በል እና ሀይሚና ብሩክም ሮጥ ሮጥ ይበሉና ቦታቸውን የያዙ እያለ ትናንት ጥሩ ምክር ሲመክር ነበረእና መላኩ በጣም አስተዋይ፣ የምር ታላቅ ወንድም የአባት ምትክ ነው ይባላል እና መከታ የሆነ ወንድምና ያላቸው እውነት ለመናገር ምክንያቱም ትናንት አየነ በቃ ማለት ታናሹንም ሀብትሽንም ለምን ብሩክን እንዲ ታረገዋለህ፣ አንተና ያቀበት ከው እያለ ሲቆጠው ምናምንና ደስ ይላል። ለሀይሚ ደግሞ ያላቸው ፍቅር ያላቸው ክብር የምሬን ነው ምላችሁ እና እኔ ቃላት የለኝም። ስለዚህ ሀይሚ የምድለኛ ነሽ እንግዲህ። ሀይሚ ዛሬ በኢንስትግራም ብዙ ነገሮችን እያጋራችና ትገኛለች። አንዳንድ የሚያስደነግጡ ነገሮችንም እያየው ነው ሀይሚ የምትለቃቸው ማለት ነው። እና ማለት ስለ እንዴት ነው ህይወት፣ እኛ ጠንካራ ከሆንን እኛ ልንመራት እንችላለን፣ እኛ ጠንካራ ካልሆንን ደግሞ በራሷ መንገድ ልትመራን ትችላለች የሚሉ ብዙ ቪዲዮዎችን ስለ ህይወት ምናምን የሚያስተምሩ ነገሮችን እንዲሁም ጥቅሶችን እየለቀቀች እያየው ነበርና እንግዲህ አይዶን በምን አይነት ቪዲዮ እንደሚመጣው አላውቅም። ትናንት ችግሩ ተፈቷል። እንግዲህ ትናንት ችግሩ ከተፈታ ብሩክ ፕራንክ ነው ብሎ ከተናገረ ዛሬ ያው ይመጣሉ በሀይሚ ቤት። እንግዲህ በምን አይነት መንገድ እንደሚመጡ በተስፋ መጠበቅ ነው። ሀይሚዬ እንግዲህ ብድሯንም ሳትመልስም አትቀርም። እንዴት እንደዛ አስደንግጧት አጨልሏት፣ በሰርግ ቀን በራሱ በወንድሙ ሰርግ ቀን ለምን ትጎርሻለሽ ብሎ አስደንግጧት፣ ሀይሚ ዝም ምትል አይመስለኝም። ብቻ ግን ለማንኛውም ነገሮች ለነገሮች እኛ ማባባት ሳይሆን መንስኤ ሳይሆን አላደል በቻልነው አቅም መፍትሄ የሆንን እያበረታታ ናቸው። እሷም ሁለት መቶዎች እንድትገባ ብናደርግ ደስ ይለኛል። ይሄ ሁልጊዜ ነው። በእርግጥ አሰለቻችኋለሁ፣ የምር ብዙ ጊዜ ስለምናገር ሀይሚ ሁለት መቶዎች የትግባ እያልኩ ብዙ ጊዜ እናገራለሁ እና ይሄ ንግግር ስለሚደጋገም ይቅርታ፣ የምር ላሰለቻችሁ እችላለሁ። ማለት የሰው ልጅ በፍላጎት ነው የሚያደርግ እና ስለዚህ ሼር አድርጉላት ደስ ካላችሁ ማለት ነው። ዛሬ እንግዲህ በሀይሚ ቤት ይመጣሉ ብያስባለሁ እና ሀይሚ ይቅርታ ያደርጋለት ከሆነ እንግዲህ በሰላም ይመጣሉ። ደግሞም ሌላም ብድሬንም ካለችም እንግዲህ ዛሬ ቡራ ተረውን ይጠብቅ ማለት ነው። እና ብቻ ግን እነሱ በሚሰሩት ቪዲዮ እራሳቸው ተጋጅተው እራሳቸው መጨረሻ ላይ ይታረቃሉ። ግን ደግሞ እኛ በነሱ እኛ ለነሱ እንዴት ነው መፍትሄ ልንሆንላቸው ይገባል። ማበረታታት፣ ጥሩ ጥሩ ኮመንቶችን መጻፍ ከኛ ይጠበቃል።